አማረኛ ቃላቶችን እንዴት በእንግሊዘኛ ተክተን መጠቀም እንችላለን? የሚል ትምህርት ወይም ቪዲዮ እንማማራለን። እንግዲህ በተለይ በአሁኑ ሰዓት በተለያዩ የሶሻል ሚዲያዎች በአማረኛ ምትክ እየተጠቀምን ያለ ምንድን ነው? እንግሊዘኛ ነው ማለት ነው። እነዚህ ከዚህ ጋር መታያቸውን የተለያዩ የአማረኛ ቃላቶች እንዴት ወደ እንግሊዝ ተክተን መጠቀምና በቀላሉ ማንበብ እንችላለን? የሚል ትምህርት ወይም ቪዲዮ እንማማራለን። አብራቸው ይሆን ኦኬ እንግዲህ እንደነገርኋችሁ በዛሬው ትምህርታችን አማረኛ በእንግሊዘኛ ወይም ደግሞ የአማረኛ ቴክስቶችን እንዴት በእንግሊዘኛ በቀላሉ መጠቀም ማንበብ እንችላለን የሚል ትምህርት ወይም ቪዲዮ ነው የምንመማረው። ወደ መጀመሪያው ስንሄድ፣ ከዚህ ጋር ግን የመጀመሪያው የምታዩት ምን ይላል? እስኪ በአማረኛው ምን ይላል? በአማረኛው ሰላሜ ነህ ሰላሜ ነህ ይላል ሰው። ይህ ሰላሜ ነህ የሚለውን የአማርኛ ቃል ወደ እንግሊዘኛ ተክተን ለመጠቀም ብንፈልግ እንዴት መጠቀም እንችላለን ነው ትልቁ ነገር። ኦኬ ከመጀመሪያው ስንጀምር ኤስኢ ኤስኢ፣ እንደምን ይነበባል? እንደ ሰ እናነባዋለን። እንደ ሰ ሰው፣ ሰ ብለን ለመጻፍ የግድ ኤስኢ ብለን መጻፍ አለብን ማለት ነው። ኦኬ ከዛ ኤልኤ ስንል ደግሞ ኤልኤ እንደምን ይነበባል? እንደ ላ እናነበዋለን። ላ። ኦኬ። ኤም ደግሞ እንደ ኤም ሳይሆን ኤምኢ ባንድ ላይ ኤምኢ ሜ ተብሎ ይነበባል። ሜ፣ ባንድ ላይ ባንድ ላይ ሲነበብ ሰ፣ ላ፣ ሜ፣ ሰላሜ፣ ሰላሜ። ኦኬ፣ ይህስ ምን ይላል? ኤንኢ እንደ ነ ይነበባል። እንደ ነ ኤች እንደ ህ ይነበባል። ኦኬ፣ ባንድ ላይ ነህ ነህ ነህ። እስኪ ምን እናንበው? ሰላሜ ነህ። ሰላሜ ነህ። በተመሳሳይ በአማርኛውም ሰላሜ ነህ ይላል። ኦኬ ወደ ሁለተኛው ስንሄድ የሁለተኛው ደግሞ ምን ይላል? በተመሳሳይ ኤስኢ እንደ ሰነም ይነበብ ብለናል። ኦኬ ኤልኤ እንደ ላይ ይነበባል። ኤምኢ እንደምን ይነበባል እንደ ሜ ይነበባል። እንደ ሜ ኦኬ። በአንድ ላይ ስናነበው ሰላሜ፣ ሰላሜ፣ ሰላሜ። ኦኬ፣ ወደዚኛው ስንሄድ ኤንኢ እንደ ነ ይነበባል ብለናል። ኦኬ። ኤስኤች ኤስኤች እንደ ሺ ይነበባል። ኦኬ፣ በአንድ ላይ ነ ሺ፣ ነሽ፣ ነሽ ብዬ አነባዋለሁ። እስኪ ሙሉ እናነባው ሰላሜ ነሽ ሰላሜ ነሽ ብዬ በቀላሉ ማንበብ እችላለሁ ማለት ነው። በአማርኛውም እንደምታዩት ሰላሜ ነሽ ይላል። ኦኬ ይህም በዚህ ካየን ወደ ሶስተኛው ስንሄድ ሶስተኛው ደግሞ ምን ይላል? ኤች ዩ እንደ ሁ ይነበባል። እንደ ሁ ኦኬ ኤልዩ እንደ ሉ ይነበባል። እንደ ሉ በአንድ ላይ ሁ ሉ ሁሎ ሆሎ ኦኬ። ወደዚህኛው ስንሄድ ኤንኢ እንደ ነ፣ ጂ ኢ እንደምን ይነበባል? እንደ ገ፣ ገ የሚል ድምፅ ይኖረዋል። ኦኬ። አር ኢ እንደ ሪ ይነበባል፣ እንደ ሪ። ኦኬ። እስኪ ሙ እናነበው፣ ሙሉ ስናነበው ነ፣ ገ፣ ሪ፣ ነገሬ፣ ነገሬ ብለን እናነበዋለን። ኦኬ። እስኪ ሙ እናነበው? ነበው ሁሉ ነገሬ ሁሉ ነገሬ ተብሎ በቀላሉ ይነበባል ማለት ነው። ኦኬ፣ ይስ ምን ይላል? ወደ ይስ ስንሄድ ደግሞ ኤችአይ እንደምን ይነበባል? ሂይ የሚል ድምፅ ይኖረዋል። ሂይ ኦኬ። እንደገን ደብሊኦ እንደ ወ ይነበባል፣ እንደ ወ ቲኢ እንደ ቴ ይነበባል። በአንድ ላይ ሂይ ወ ቴ ህወቴ ህወቴ ኦኬ። ወደዚህ ስንሄድ ኤንኢ እንደ ነ ይነባዋል። እንደ ነ ኤች እንደ ህ ኦኬ። በአንድ ላይ ነ ህ ነህ ነህ። ሙሉ ስናነበው ህወቴ ነህ ህወቴ ነህ። በአማርኛውም ህወቴ ነህ ይላል። ኦኬ። ይህም በዚህ ካየን ወደ ዚኛው ስንሄድ በተመሳሳይ ከዚህ ላይም ኤች አይ ምን ተብሎ ይነበባል ብለናል? ህይ ተብሎ ይነበባል ብለናል። ኦኬ ኤች አይ ህይ ተብሎ ከተነበበ ደብሊ ኦ ወ ተብሎ ይነበባል ወ። ኦኬ ቲ ኢ ደግሞ እንደ ቴ ይነበባል። በአንድ ላይ ህይ ወ ቴ ህዮቴ ህዮቴ ብያነባዋለሁ። ኦኬ ወደዚህኛው ስንሄድ ኤን ኢ እንደነ ይነበባል። እንደነ

እንደ ርን አነባዋለን። ኦኬ፣ ቲኤ እንደ ታ እንዲሁም ቲኢ እንደ ቴ ኦኬ። ከዚህ በኋላ አገጣጥሙ ማንበብ ነው። በቀላሉ ምን ይሆናል? ብር ታ ቴ ብርታቴ ብርታቴ ብዬ አነባዋለሁ። ኦኬ። ወደዚኛው ስንሄድ ይህስ ምን ይላል? ኤንኢ እንደ ነን የሚነበብ ብለናል። ኤች እንደ ህ ኦኬ፣ በአንድ ላይ ነ ህ ነህ፣ ነህ። እስኪ ሙን እናነበው ብርታቴ ነህ፣ ብርታቴ ነህ ብያነባዋለሁ። በአማርኛውም በተመሳሳይ ብርታቴ ነህ ይላል። ኦኬ ወደዚህኛው ስንሄድ በተመሳሳይ ቢአይ ብነው ብለናል፣ እንደ ብን የሚነበብ አር፣ እንደ ር ይነበባል። ኦኬ ቲኤ እንደ ታ እናነባዋለን፣ እንደ ታ እንዲሁም ቲኢ እንደምን ይነበባል ብለናል እንደ ቴ ይነበባል እንደ ቴ ኦኬ በአንድ ላይ ስናነበው ምን ይሆናል ብርታቴ ብርታቴ ብርታቴ ብያ ነበዋለሁ ኦኬ ወደዚኛው ስንሄድ ኤን ኢ እንደ ነ ነው የሚነበብ እንደ ነ ኤስ ኤች እንደ ሺ ይነበባል እንደሽ በአንድ ላይ በአንድ ላይ ምን ተብሎ ይነበባል? ነሽ ነሽ ነሽ። እስቲ ሙሉ እናነበው። ብርታቴ ነሽ፣ ብርታቴ ነሽ ብዬ አነባዋለሁ። ኦኬ፣ ወደ ቀጣዩ ስንሄድ፣ ቀጣዩ ደግሞ ምን ይላል? ኤንኤ እንደ ና ነው የሚነበብ እንደ ና። ኦኬ፣ ኤፍ እንደ ፍ፣ ኪኦ እንደ ቆ፣ ቲኢ እንደ ቴ? ኦኬ በአንድ ላይ ና ፍ ቆቴ ናፍቆቴ ናፍቆቴ። ኦኬ ይሳ ኤንኢ እንደ ነ ኤች እንደ ኽ ይነበባል ብለናል። እንደ ኽ በአንድ ላይ ነ ኽ ነህ። ሙሉ ስናነበው ናፍቆቴ ነህ ናፍቆቴ ነ ተብሎ ይነበባል። ኦኬ ይህን በዚህ ካየን ወደ ቀጣዩ ስንሄድ ወደ ስንሄድ ደግሞ ቲኢ እንደምን ይነበባል? እንደ ተ እናነባዋለን። ኦኬ፣ ኤምኢ እንደ መ። እሺ፣ ኤስ እንደ ስ ይነበባል፣ እንደ ስ። ኦኬ፣ ጂኢ እንደ ገ፣ እንዲሁም ኤን እንደ ን። በአንድ ላይ ስናነበው ተ፣ መ፣ ስ፣ ገ፣ ን ተመስገን ተመስገን ይላል። ኦኬ፣ ወደዚህኛው ስንሄድ ኤችዩ እንደ ሁ እንደሚነበብ አይተናል። እንደ ሁ ኤልዩ ደግሞ እንደ ሉ። በአንድ ላይ በአንድ ላይ ሲነበብ ሁ ሉ ሁሉ ብያነበዋለሁ። ኦኬ። ወደዚኛው ሲሄድ ደግሞ ኤስኢ እንደ ሰ ነው የሚነበብ። ኦኬ። ኤልኤ እንደ ላ እንዲሁም ኤም እንደ ም። ኦኬ። በአንድ ላይ ሰ፣ ላ፣ ም ሰላም ሰላም። ሙሉን ሳነበው ሁሉ ሰላም ሁሉ ሰላም ብዬ አነባዋለሁ። ኦኬ ይህን በዚህ ካየን ወደ ስንሄድስ ሲኤች ሲኤች እንደ ቺ ይነበባል። ኦኬ ጂ እንደ ግ እንዲሁም አር እንደ ር በአንድ ላይ አገጣጥሜ ሳነበው ቺ ግ ር ችግር ተብሎ ይነበባል። ወደዚኛው ስሄድ ደግሞ ዋይ ኢ እንደየ ይነበባል ኤልኢ እንደ ለ እንዲሁም ኤም እንደ ም በአንድ ላይ የ ለ ም የለም የለም ተብሎ ይነበባል። ኦኬ እስኪ ምን እናነበው? ችግር የለም ችግር የለም ብያነባዋለሁ። ኦኬ ወደዚህኛው ሲሄድ ኤ እንደ አ ነው የሚነበበው፣ እንደ አ ኦኬ ኤምኢ ደግሞ እንደ መ ይነበባል። ኦኬ ኤስኢ እንደ ሰ ጂኢ እንደ ገ ኤንኢ እንደ ነ መልካም። በአንድ ላይ አ መ ሰ ገ ነ አመሰገነ አመሰገነ ተብሎ ይነበባል። ኦኬ ወደ ቀጣዩ ሲሄድ ቀጣዩ ደግሞ ምን ይላል? በተመሳሳይ ኤ እንደ አ ነው የምትነበብ ብለናል። ኤምኢ እንደ መ፣ ኤስኢ እንደ ሰ እንዲሁም ጂኢ እንደ ገ ኤንኢ እንደ ነ የመጨረሻው ሲ ኤች እንደ ቺ በአንድ ላይ አ መ ሰ ገ ነ ች አመሰገነች አመሰገነች ብለን እናነባዋለን። ኦኬ ወደዚህ ሲሄድ ኤም አይ ኤን ምን ተብሎ ይነበባል? ምን ብያነባዋለሁ። ምን ከዚህ ላይም በአማርኛው ምን ይላል። ኦኬ እንደገን ኤን ኢ እንደ ነ ደብሊው እንደ ው በአንድ ላይ ነ ው ነው ተብሎ ይነበባል። ኦኬ ወደዚህኛው ሲሄድ ዋይ ኤ እንደ ያ ነው የሚነበበው። እንዲሁም ኤልኢ እንደ ለ በአንድ ላይ ያ ለ ያለ በአንድ ላይ ምን ነው ያለ ምን ነው ያለ ይላል። ኦኬ ወደ ሲሄድስ በተመሳሳይ ኤም ኢ እንደመ ኤል እንደ ል እንዲሁም ኬኤ እንደ ካ ኤም እንደ ም በአንድ ላይ መል ካ ም መልካም መልካም። ኦኬ እንዲሁም ኤንኢ እንደ ነ ደብሊው እንደ ው በአንድ ላይ ነ ው ነው ብዬ አነበዋለሁ። ሙሉ ሳነበው መልካም ነው መልካም ነው ተብሎ ይነበባል። የመጨረሻው የመጨረሻው ምን ይላል? Y እንደ ይ ኤምኢ እንደ መ። ኦኬ ሲ ኤች ኢ ባንድ ላይ እንደምን ይነበባል? እንደ ቻ። እንዲሁም ኤንጅ ኤንኤኤል ደግሞ እንደምን ይነበባል? እንደ ኛ ይነበባል። የመጨረሻው ኤል እንደ ል L ባንድ ላይ ይመቸኛል ይመቸኛል ይመቸኛል ተብሎ ይነበባል። ኦኬ ከዚህ ጋር አማረኛው ይመቻል ነው የሚል፣ ይመቸኛል ለማለት ነው። ከዚህ ጋር ኛንና ልን ጨምሯት ሰው፣ ከዚህ ጋር ይህ ግን በቀላሉ ሲነበብ ይመቸኛል ብለን እናነባዋለን ማለት ነው። እንግዲህ የዛሬ ትምህርታችን ወይም ቪዲዮችን ይህንን ይመስል ነበረ። ከእናንተ የሚጠበቀው ትምህርቱን ወይም ቪዲዮን ሲገባችሁ ድረስ ደጋግማችሁ ፕራክቲስ ማድረግ መለማመር ነው የሚጠበቅባችሁ። እንግዲህ የዛሬ ትምህርታችን ወይም ቪዲዮችን ይህንን ይመስል ነበር። ቀጣይ በሌላ ትምህርት ወይም ቪዲዮ እስከምንገናኝ መልካም ጊዜ ተመኘውላችሁ። ሰናይ ጊዜ።